ብዙዎች ከተቀመጡበት እንዲነሱና ሳያመነቱ ከጭፈራው ሜዳ እንዲቀላቀሉ ያደርጋል የሚባልለት የወላይታ ባህላዊ ሙዚቃ በድንቅ ያጨፋፈር እንቅስቃሴዎቹ ብዙዎች ይማረኩበታል። በተለያዩ ባህላዊ የሙዚቃ መሳሪያዎች የሚታጀበው ባህላዊ ሙዚቃውም ከባህላዊ ጭፈራው ጋር ተዳምሮ ቀልብን ይሰርቃል። መኩሪያ ባፋ የወላይታ ባህላዊ ጭፈራን ከሚረቀቁበት የብሔሩ ተወላጆች መካከል አንዱ ነው። በተለያዩ ዝግጅቶች ወላይትኛ ጭፈራን እንዲህ እንዳሻው የሆነ የሚራቀቅበት መኩሪያ አብሮኝ ተወልዷል ሲል ጭምር ነው የሚገልጸው። ሕዝቡ ሲደሰት በደንብ ያለው በጣም ነው የማየው። ለዛ ነው ይሄ ወላይታ ባህል ደግሞ እኔ እንጃ ከኔ ጋር ተወልዷል ማለት ይቻላል። ሲሰራ ከልብ ነው የሚሰራው። ማለት ስንት ሺ ህዝብ ይሁን አዳራሽ ላይ የሚሆን ስቴዲየም ላይ ይሁን፣ ያ ህዝብ እኔን ትኩሮ እንዲያይ ነው የማደርገው። ይሄ እንግዲህ ያው እግዚአብሔር ስጠኝ ትልቅ ስጦታ ነውና እጅግ በጣም ደስ ይለኛል። በብዙዎች እየተወደደ የመጣው የወላይትኛ ሙዚቃና ባህላዊ ጭፈራው ታዳሚውን ብቻ ሳይሆን ተወዛዋዦቹ ላይ ጭምር አንዳች የደስታ ስሜትን የሚፈጥር ነው። እንግዲህ የወላይታ ሙዚቃ የትንፋሽ ሙዚቃ መሳሪያ ጫቻ፣ ዘዬ፣ ዞሃ፣ ከምባና ከራቢ አለ እንግዲህ በተፈጥሮ ከቃርካ የሚሰሩ ሙዚቃዎች ናቸው። እንግዲህ ወላይታ ሙዚቃና ተግባሩ አንድ የሆነ ህዝብ ነው ወላይታ ሙዚቃ እንግዲህ ከእግር ጣት እስከ አንገት ድረስ የሚያስጨፍር የትኛውም አካላት እንኳን ተወላጅ ውቅርና ዚ ያልተወለደን ቢሆንም ውጫዊ ዜጋ ቢሆንም ወላይትኛ ሙዚቃ ሰምቶ ሳይጨፍር ወላይታ ላይ መተባይድን ብዬ ነው ማስበ ውይ ደስ ይላል። ወላይትኛ ምክንያቱም ስሜትህን ስለሆነ የምትገልጸው ከስሜት ስለሆነ የምሰራው በቃ ለሚመለከተውም ሰው ደስ ይላል። አንተም ሙዚቃው ወደ አፍሪካ የሆነ ሞቅ ያለው ሞራል ስለሚሰጥ ደስ ብሎ ነው የምሰራው እኔ በራሴ ደስ ብሎኝ ስለምሰራ ስሜቴ ነው የምገልጽበት። ወላይታ ሰው እግሬን ከከበሮ ጋር ጣል ይላል። ስለዚህ እንግዲህ እንዲህ ነው፣ ቀስ ብሎ እየጀመረ ቢያንስ ስንት ሰዓት መጨፈር ይችላል። ጥበቡ ራሱ ይመራል ምን መሆን እንዳለብኝ። ለምሳሌ ውሃ ውስጥ ከገባህ ዋኛ ትችላለህ። እንግዲህ የፈለግከው እንደፈለገው ትዋኛለህ። ልክ ወላይታ ሙዚቃ እንደዛ ማለት ነው። የፈለግከውን በዚኛው ጫጫዘየ፣ በዚኛው በከረቦ፣ በዚኛው በካምባ እያስገባክ ነው ህዝቡን፣ በቃ ምን እያደረገ ነው? ህዝቡን ታፈዛለ ማለት ነው። ወላይታ ሙዚቃ ነው ማለት ነው። ዝግታ የሚጀመረው ባህላዊ የወላይታ ሙዚቃ የሰውን ቀልብ ይዞ ወደ ፈጣን ስልት ምት ይቀየራል። በዚህ ውስጥ የአጨፋፈር ስልቱም እየተቀየረ እየከረረ የሚሄድ ነው። ወላይታ ሙዚቃ ስድስትና ሰባት ስልት ምቶች አሉ። ከዛ የመጀመሪያው አርዋ ይባላል። አርዋ ማለት እንግዲህ የምት ስልት አይነት ነው። አርዋ ወንድ ልጅ ከተገረዘ በኋላ የአጨፋፈር ጭፈራ አለ። ሆኔ ሆኔ ሆኔ ሆኔ ወላይት

ችች ያለ ኮይ ሸተዋል መጨረሻ ላይ ፋስት ሆነ የጭፈራ አይነት እንግዲህ እያንዳንዱ ለቅሶ ላይ፣ እያንዳንዱ ሰርግ ላይ፣ እያንዳንዱ አድን ሰዓት ላይ፣ እያንዳንዱ በንግስና ሰዓት ሹመት ሲወስዱ ያዘፋፈን ስልቶች እና የምት አይነቶች አሉ። ከዝግታ ወደ ፈጣን እንቅስቃሴ በሚቀየረው የወላይታ ባህላዊ ጭፈራ ውስጥ ቀድሞ የሚመጣው ጎሻ ይባላል። መጀመሪያ ሲጀምር ያው ጎሻ ነው የሚባለው ስሎ እንደማለት ነው። ሲቀጥል ደግሞ ኮሸቷን ፈጣኑ እንደዛ ለስለስ ያለ ነው፣ ቅድሚያ ምሰራው መሀል ላይ ደግሞ ሞቅ ሲል ምሰራው፣ ያው ኮሸታ ፈጣኑ ፓወር ጨምረ የምትጨፍረው ማለት ነው። ሀይልህን ሙሉ ጨምረ የምትሰራው ስራ ኮሸታ ነው የሚባለው። እስከ ስድስት ሰባት ስልት ምቶች ስላሉ በዛ ስልት ምት ውስጥ ቀስ ብለን ነው ረጋ ብለን ነው የምንጨፍረው። ያ ጎሻ ይባላል። ቀስ ብሎ ስለ ሙዚቃ ማለት ነው። ሆሌ ላ ዳሌው ወላይታ ወሎ ሆ ሆ ዳሌው ወላይታ ወሎ ሆ ሆ ዳሌው ወላይታ፣ እንደዚያ ዓይነት የሚል ታለው ዳሌው ላሌው ዳሌው ጋር ዳሌው ላሌው ጋር ዳሌው የሚለው ማለት ደግሞ በዛ ሪትሙ ይጨመራል። ፋስት ሙዚቃ ነው የምንጫወተው እና ለት ነው። ቦላይትኛ ባህላዊ ጭፈራ ውስጥ የብዙዎችን ቀልብ ከሚገዙት መካከል አንዱ በዱላ ላይ የሚደረገው ጭፈራ ነው። እግዲ በአደን ሰዓት ላይ በጀግንለት ሰዓት ላይ ጦሪ ይያዛል፣ ጎንደል ይያዛል፣ እዚህ ከለቻ ይቀመጣል። ባሊያ ጉቼ የሚባሎች ይቀመጣሉ። ወራቴ የሚባል ጆሮ ላይ ጦረኞች ያደርጋሉ። ልክ በያ ደግሞ መዘለል ይመዘለል የወላይታ ስራ ላይ ጎበዝ በመሆኑ ጠንካራ በመሆኑ ይህን ሙዚቃ እንዲህ እኔ መዝለል ማለት ሀገን ወክሎ መዝለል እንችላለን፣ መስራት እንችላለን። ስለዚህ ይያዳ ራሱ ሙዚቃ ስልት ሚቷለሁ። እኔ ብዙ ጊዜ በዱላ ላይ ብዙ ነው የሚሰራው እና በዱላ ላይ ጠወየ ዱላ ይባላል። ሌላ እንጨት አለ፣ ባህር ዛፍ አይደለም፣ በረሃ ላይ የበቀለ ማይሰበር ነው። ጠወየ ዱላ ይባላል። በዛ ላይ እንደፈለግከው እንግዲህ 20፣ 30፣ 40 መዝለልም ይቻላል። ራሱ የቻለ የስልት ሙዚቃ ስልት ነው ማለት ነው። ከዚህ ስደ ሙሉ ማስጨፈር ይቻላል። የወላይትኛ ሙዚቃና ባህላዊ ጭፈራ አሁን ላይ በብዙዎች የሚዘወተር የተለያዩ ሁነቶችም ማድመቂያ ሆኗል። ባለሙያዎቹ እንደሚሉት ግን ባህሉ ከዚህ በላይ ማደግና መተዋወቅ ይኖርበታል።